የህዝብ ፍቅር መሪን መሸኘት ማለት ይሄ ነው። ኑሪ መስጂድ አጥሯን ሰብራ ያፈሰሰችው እምባና ፍቅር፣ የኢትዮጵያ ብሔር ብሔረሰቦች ሁሉ በፍቅር ያዋሃዱት ታላቅነታቸው በሁሉም ዘንድ የሚታወቀው የክብር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ የህልፈት ዜና መላው ኢትዮጵያውያንን ያስለቀሰ ሆኗል። ህዝበ ሙስሊሙ ታላቁን አባት በክብር ለመሸኘት ፒያሳ የሚገኘው ታሪካዊ ኑሪ መስጂድን ሞልቶ ከውጭም በመሰብሰብ ላይ ይገኛል። በመስጂዱ ቅጥር ግቢም ሆነ በአካባቢው የሚታየው የሰው ጎርፍ ሙፍቲ ሃጅ ዑመር ኢድሪስ በመላው የኢትዮጵያውያን ህዝብ ዘንድ ምን ያህል ተወዳጅና የተከበሩ እንደነበሩ በግልጽ ያሳያል። ትውልድ በአንድነት ሲዘክረው የሚኖረው ታላቅ መሪ የሳችሆን መልካም አሻራና ሰላም ወዳድነት ታሪክ ይመዘግበዋል። እጅግ ልባዊ መጽናናት ለቤተሰቦቻቸው፣ ለመላው የእስልምና እምነት ተከታዮችና ለመላው ኢትዮጵያውያን እንመኛለን። ሰላም ጤና ይስጥልን። የተወደዳችሁ የሆሳና ሊንግ አድማጭ ተመልካቾቻችን ሀገር ውስጥም ከሀገር ውጭም ያላችሁ ባላችሁበት ዓለም ሁሉ የፈጣሪ ሰላም እንዲበዛ ምኞታችን ነው። በሌላ መረጃችን የእግዚአብሔር ሰው ነቢይ ሚራክል ተካ የተናገረው ትንቢት ተፈጸመ። እነሆ የእግዚአብሔር ሰው ነቢይ ሚራክል ተካ የተናገረው ትንቢት ምንድን ነው? እስከ ፍጻሜው የአብሮነት ቆይታችሁን ከእኛ ጋር ከረጋችሁ እነሆ ወደ እናንተ የምናደርስ ነው የሚሆነው። የአብሮነት ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እናሳስባለን። የህዝብ ፍቅር መሪን መሸኘት ማለት ይሄ ነው። ኑሪ መስጂድ አጥሯን ሰብራ ያፈሰሰችው እምባና ፍቅር፣ የኢትዮጵያ ብሔር ብሔረሰቦች ሁሉ በፍቅር ያዋሃዱት ታላቅነታቸው በሁሉም ዘንድ የሚታወቀው የክብር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ የህልፈት ዜና መላው ኢትዮጵያውያንን ያስለቀሰ ሆኗል። ህዝበ ሙስሊሙ ታላቁን አባት በክብር ለመሸኘት ፒያሳ የሚገኘው ታሪካዊ ኑሪ መስጂድን ሞልቶ ከውጭም በመሰብሰብ ላይ ይገኛል። በመስጂዱ ቅጥር ግቢም ሆነ በአካባቢው የሚታየው የሰው ጎርፍ ሙፍቲ ሃጅ ዑመር ኢድሪስ በመላው የኢትዮጵያውያን ህዝብ ዘንድ ምን ያህል ተወዳጅና የተከበሩ እንደነበሩ በግልጽ ያሳያል። ትውልድ በአንድነት ሲዘክረው የሚኖረው ታላቅ መሪ የሳችሁን መልካም አሻራና ሰላም ወዳድነት ታሪክ ይመዘግበዋል። እጅግ ልባዊ መጽናናት ለቤተሰቦቻቸው፣ ለመላው የእስልምና እምነት ተከታዮችና ለመላው ኢትዮጵያውያን እንመኛለን።

እዚህ መጥቼ ኢንተርናሽናል ፕሮፌሲ ስነግራችሁ አሁን ስላለው ጦርነት ያወራኋችሁ የዛሬ ሁለት ዓመት ነው። ናውናው ስላለው እኛ ከሁለት ዓመት በፊት ነው የጸሌ ነው። ከኔ ጋር ናችሁ? አየህ ነው ሁለት ዓመት ቀድመን ገባን። በሰሜን በኩል ሌላ ችግር ሲፈጠረ ያለው አልኩኝ። ተመለስን። አሁን ፕሬን እናደርጋል አልኩኝ። ነገር እዩ አልተፈጠረም። የሆኑ የጊዜ በር ሰዎች ደግሞ አሁን እየጸሌው ነው። በእኛና በነሱ ጸሎት መካከል የሁለት ዓመት ልዩነት አለ። ከኔ ጋር ናችሁ? በእኛና በእነሱ ፕሬየር መካከል የአመታት ልዩነት ያለው። ለምን አትጸልይም ካልኬ፣ ከሁለት ዓመት በፊት ጨርሻለሁ። ከሁለት አመት በፊት ጨርሰናል። እኛ ሁለት አመት ቀድመናቸው ሂደን ፕራኮቶሳሊ ብራሃካታ እንዳራባሲ ጄሌፕሬድ ያክራቶሳሊ ራካቶራ ባሃቲ ራባሳንዴ ፕሮፌሲን ስንናገር ዘፕሬ እናረጋለን። የሆኑ ሰዎች መደንገጥ ዋከብ ሲጀምሩ፣ ወረድኛ ጨርሰናል። ወረድ እናንተ ጨርሳችኋል? ጨርሻለሁ በሉ። በእናንተና በእነሱ መካከል ያለው ልዩነት ምንድን ነው? ሁለት ዓመት የዘመናት ልዩነት አለ። የአመታት ልዩነት አለ። ብራካቶሎ በወሳን ዤሌ ብሬድያ ክራቶስ ሳካቲ ለዛ የዛሬ አንድ ዓመት ተኩል አሜሪካ ውስጥ ሰዎች ማስክ ሲያደርጉ ያለው ኮሮና እንዳዲስ ሲቀሰቀስ ያለ ሁለት ዓመት በፊት ና ትምህርት ቤቶች ውስጥ ማስክ ማድረግ ተጀምሯል አይደል ያለፈው ወር ላይ ከሁለት ዓመት በፊት ነው። እዚህ ጸሌ ነው። የሆኑ ሰዎች አሁን አገራችን እንዳይገባን ጸል እያሉ ነው። የቀደምናቸው በሁለት ዓመት ነው። አንተ ተቀድማቸዋል። መንፈሳዊም ዓለም መንፈሳዊ ላይ ስቀድማቸው ያለ ነው። ይሄኛው ጋር ብቻ አይደለም። ቁጭ በሉ። ለዛ ነው ቄስ በሌናን የሚያውቃቸው ሰው አለ። የኢትዮጵያን ታሪክ አዩት፣ የ30 ዓመት ታሪክ አዩ። ሰውየው የ35 ስለቀደመው እኮ ነው 30 እሳቸው እንደዚህ እንደዚህ ይገነባል ሲባል በጊዜ የነበሩ ሰዎች እሳቸው የሚያወሩት ቴክኖሎጂ እንኳን አያውቅም። በጊዜ የነበሩ ሰዎች ሰውየው 30 አመት ሂደው ነው የተመለሱት። ናው በህይወት የለም ግን ኢትዮጵያም እንደምትመስል አይቷል። ናው ኦ ቄሱ ሳያዩ ሞቱን አንተ የምትለው እሳቸው አይቶን የሞቱት ገረምስም መጽሐፍ ቅዱስም ምን እንደሚል ልንገራችሁ። እያዩ ሞቱ ይላል። እያዩ አንታ ላየውም። እነሱ ግን እያዩ ሞቱ። አንታ የምትለው ግርም ሲገባ ነው። እነሱ ግን እያዩት እያዩት ምን አሉ ሞቱ። እነ ፒተር ኢየሱስን አገኘ ነው የሚሉት መቼ እንደው ልንገራችሁ እና ኑ ምናምን ብሎ ሲጠራቸው አስራ ሁለት ሰው ሲመርጥ እና አብርሃም ዘመንን ቀድመዋል፣ ዘመናትን ቀድመዋል። መጽሐፍ ቅዱስ ጨበጡት ይላል፣ ሰላም አሉት። ፒተርን ቀደሙት፣ ፒተርን እና አብርሃም ፒተርን ቀደሙት። ጨበጡት ይላል መጽሐፍ፣ ሰላም አሉት። ምን አሉት ግን ጂሰስ የተወለደበት ዘመን ላይ አብርሃም የለም። ለዛ ነው እንደዚህ ያላችሁ። እኔ አብርሃምን አይቼዋለሁ አላቸው፣ አብርሃም እና እኔ እንተዋወቃለን። ከዛ እንደዚህ አሉት አምሳ ዓመት የማይሞላህ ሽማግሌ ያሉት አብርሃምን አይቻለሁ፣ እንዴት ትላለህ? በደምብ ስሙኝ። አብርሃም ጂሰስን አይቼዋለሁ ካለህ ኦኬ ሃምሳ ፐርሰንት ሩዝ ነው። ጂሰስ አብርሃምን አይቼዋለሁ ካለህስ ተያይተናል ካለህስ፣ ፒተር አንተ አሁን ነው እያየኛለህ እኔና አብርሃም ግን ፕሮኮሳራዲዲስቀድሞስቀድ አሜሪካ ውስጥ ሶስት ተቋማት አሉ ናሳ ኤፍቢአይ እና ሲአይኤ ከዛ በኋላ ህዝ ህዝቡ እንደ ተቋም አስቡት ናሳ ሲአይኤን በሰላሳ ዓመት ይበልጣል ሲአይኤና ኤፍቢአይ በሰላሳ ዓመት ይበልጣቸዋል ሲአይኤና ኤፍቢአይ ህዝቡን በሀያ ዓመት ይበልጡታል ህዝቡ ጋር ያለው ቴክኖሎጂ እና እነሱ ጋር ያለው ቴክኖሎጂ ሃያ ዓመት ልዩነት አለው ህዝቡ ሲአይኤ ጋር ያለውን ቴክኖሎጂ ከሃያ ዓመት በኋላ ነው የሚያውቀው ናሳና ህዝቡ መካከል የ50 ዓመት ጋፍ አለ። የማለት እናንተ ዛሬ የወለዳችሁት ልጅ አሁን ዛሬ ናሳ የፈጠረውን ቴክኖሎጂ ከ50 ዓመት በኋላ ነው እጅ የሚገባው። ወይም ናሳ ዛሬ ያገኘው ኢንፎርሜሽን አለ አይደለ፣ ዛሬ ያገኘው መረጃ ለልጃችሁ የሚደርሰው ከ50 ዓመት በኋላ ነው። በናሳና በህዝቡ መካከል የዘመናት ልዩነት አለ። አንድ ከተማ ውስጥ ናቸው ግን የዘመናት ልዩነት አለ። ጎረቤት ናቸው ግን የዘመናት ልዩነት ይፈጠራል። አንድ ሀገር ውስጥ እየኖራችሁ ነው፣ የዘመናት ልዩነት ግን ይፈጠራል። አሜን አሜን። አያ ያ ያ ያ ያ ያ ያ አስቡት፣ የአሜሪካን ህዝብ በአምስት ዓመት ከበለጡት የኢትዮጵያና የኤርትራን ህዝብ በስንት ዓመት እንደሚበልጡት አስቡ። ዘመናት ዘመናት፣ ሚሊዮን ጨምሩበት እዛ ውስጥ የዛን ያክል ይቀድሙናል። ዩ ሲ ዲፍረንሱን፣ ስፒድ ባለበት ስፍራ ላይ ኪሎሜትር ብቻ ያለ ምርቀት የሚፈጠረው የዘመን ልዩነት ይፈጠራል። የሰማችሁ ነው። የምን ልዩነት? የዘመን ልዩነት። ለመጀመሪያ ጊዜ ኢትዮጵያ ውስጥ ሞባይል የገባው መቼ ነው? ሁለት ሺህ አይደለ አቤሎ ታውቃለ መቼ ነው የገባው? እኛ አልተወለደን ሚዛኔ ዘጠና ምናምን ቤት ውስጥ ገባ። አለም ጋር የገባው ግን በዛን ታይም አይደለም። አለም ስልክ የያዘው ከዛ በፊት ነው። ያ ማለት በምንድን እንደ ቀደሙን ካልካኝ ባመታት እነሱ ካመታት በኋላ ይሄ ቴክኖሎጂ ሰለችን ብለው እኛ ጋር ሲወረውሩት እኛ ጋር አዲስ ነው። እኛ ጋር አዲስ ነው። እናንተ ከዚህ በኋላ የምትኖሩት ላይፍ ለሆኑ ሰዎች ከአመታት በኋላ አዲስ ነው